እሻም የተከበራቸው አድማጮቻችን ይህ የጨዋታ ፕሮግራም የእንግዳ ዝግጅት ነው። የዛሬው እንግዳችን ስፖርት የሚለው ዘፈኑ ለስፖርት ዝግጅት ማጀቢያ የሆነለት ተስፋዬ ገብሬ በሙዚቃው ለኢትዮጵያ ደብዳቤ ይጻፈላትና ኢትዮጵያን ለጎብኚ ያስተዋወቀው ተስፋዬ በአማርኛ፣ በእንግሊዝኛ፣ በጣሊያንኛ በአጠቃላይም በ11 ቋንቋዎች የዘፈነው ተስፋዬ ለረጅም ዓመታት በጣሊያን ሀገር ከተለያዩ የሙዚቃ ቡድኖች ጋር ሙዚቃ የተጫወተው ተስፋዬ አዲስ አበባን ውብ አድርጎ የዘፈነላት፣ የአራት ኪሎ ልጅ፣ የወክማው ጎረምሳ፣ የሀገር ፍቅሩ ዘፋኝ፣ የላማስኮቴ ክለብ ተጫዋች ተስፋዬ ገብሬ ከሞተ ከረጅም ዓመታት በኋላ አንድ ወጣት የተስፋዬ ንግር ተከትሎ ጣሊያን ሀገር እየተመላለሰ ታሪኩን አጥርቶ ይበልጥ እንድናውቀው ዛሬም በሰፊው እንድናስታውሰው ሆኗል። ማርቆስ ተግይበሉ ታሪኩን ብቻ ሳይሆን ሰምተናቸው የማናውቃቸውን ዜማዎቹን ይዞልን መጥቷል። የተከበራቸው አድማጮቻችን የሁለተኛውን ሳምንት የመጀመሪያ ክፍል የተስፋዬን ታሪክና ዜማዎች በማርቆስ ተጊ በሎ አንደበትና በሰጠን ዜማዎች፣ በሁለተኛው ክፍል ብሌም ዮሴፍ ስለ ተስፋዬ ገብረ ሙዚቃ ሙያዊ አስተያየቷን ተጫውተናለች። እንደ ሁልጊዜውም ከእኛ ጋር የረፍት ቀናችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታም ሰናይ የረፍት ቀን እንዲሆንላችሁ እንመኛለን። ሸገር መቶ ሁለት ነጥብ አንድ የእናንተ ሬዲዮ። ማርቆስ፣ የጻፍከው ተስፋዬን ፍለጋ መጽሐፍ ተነቧል ብለህ ታምናለህ? የተስፋዬስ የሙዚቃ ስራዎች በኢትዮጵያውያን አድማጮች እዚህ ከታተመው አልበም ውጪ ማለት ነው፣ ይታወቃሉ ብለህ ትገምታለህ? መጽሐፉ ተነቧል ብዬ አላስብም። ግን ያነበቡ ሰዎች ነው ደስተኞች ናቸው። ደስ የሚል ፊድባክ ነው የሰጡኝ ሁሉም ያነበቡ ሰዎች ደስተኞች ናቸው ተምረውበታል ከተስፋዬ ህይወት ብዙ ነገር ጥሩ ጥሩ ነገር ተነግረውኛል ግን እንደ አለመታደል ሆኖ የኢትዮጵያ የመጻሕፍት ስርጭት ስርጭት ምን ያክል ነበር ያሳተም ያሳተምከው አንድ ሺህ ኮፒ እና እሱም አላለቀም በነጻ ነው የሰጠነው ከግማሽ በላይ በነጻ ነው የሰጠውት ለሰዎች ለላይብራሪዎች ለሰዎች ለአድናቂዎች በማሳተሜ የረዳህ ሰው ነበር? በፍጹም በራስህ ነው። ኢቶ ውስጥ በጣም ጥቂት ኮፒ ነው እንጂ ጃፈር ጋር የተሸጡት። እኔ መጀመሪያ ለማይኮ ሁለት መቶ ኮፒ አሳተሜ ለላይብራሪዎች ና ምክንያቱም ታሪኩ እንዲታወቅ ብቻ ነው ፈልገ ነበር። ሰዎች ናቸው መነበብ አለበት ነው አለበት እያለኝና ብዙ ቅር አይለኝም። ሌሎች ደራሲያን ግን ምን ሊሆኑ እንደሚችሉ አላውቅም። በዚህ አይነት ብዙ ደክመህበታል አንድ በጣም የገረመኝ ነገር ይሄ እንድ በቃ እንደ ምንድ ነው እሱ እንደ ስውር ስፌት እንደሚለው ነቢይ በቃ ያገኛቸው ሰዎች ሁሉ ትናንሽ ነገር የነገሩን ሁሉ እንደዛ ነው፣ በክር ሰፍተ መጽሐፍ ውስጥ የከተትከውና እሱ ገርሞኛል። ምንም ነገር እንደዚህ በአንድ ቦታ የተሟላ ዶክመንት አግኝተህ አይደለም የሰራኸው። በጣም ብዙ ቦታ ሄደሃል፣ ብዙ ብዙ ሰዎች ያነጋግርሃል፣ ሰዎች አንድም ነገር እንዳይቀር ማለት ነው እና አንድ ያ ጊዜው ረዝሞ ሰዎች ረሱት። እንደገና ደግሞ የጣሊያኑ ኢንፎርሜሽን ይሻላል እንጂ እኮ የኢትዮጵያ ውስጥ ያለው ብጥስጣሽ ነገሮች ናቸው። እና ጥቂት ሰዎች ናቸው ያስታውሱት፣ አስር እንኳን አይሞሉ። ከታተመ በኋላ እና በሚዲያዎች ከቀረበ በኋላ ግን እናውቀዋለን የሚሉ ሰዎች ብቅ ብቅ አለ። ስለዚህ አሁን እንደገና መጽሐፉን እንደገና አዳብረህ እንደገና ነገር አንስቲ ተስፋዬን በሚገባ የተረዱት ሰዎች አግኝተሃል? ከአንጀኔና ና ከአንተ ሌላ ማለት ነው። እኔ እኔ ብቻ ይመስለኝ ነበር የተለከፍኩት በዚህ ነገር፣ ከኔ ባሱ ሰዎች አሉ። የሚያሳዝነኝ በቃ አባቴን አስታወሰኝ፣ አሁን በህይወት የሌለ ወንድሜ አጎቴን አስታወሰኝ፣ እየወደው ነበረ እያሉ ሰዎች ይጽፉልኛል። ያንን ስሰማ በጣም ደስ ይለኛል፣ አዝናለሁ። ሌላ ደግሞ የሚገርም ታሪክ አለ። እንደ ለሬዲዮ የመጠና የመጥ ደሆ አላቀ ምን አይነት ሰዎች አጋጣሚ መሰለች። አንዲት እናት ልጆቿን አባታችሁ ተስፋዬ ገብሬ ነው ላቸዋለች። ያለቻቸው ትሬስ እንደማይደረግ አድርጋ ስለ አሰበች ነው። ጣሊያን ሀገር ሞቶ ነበረ። ታዋቂ ዘፋኝ ነው። በህይወት የለማ ምክንያቱም የተዳፈነ ነገር ነው፣ በማንም ሰው ምንም ሊያቀው አይችል ብላ ስላሰበች ልጆቿን ሁለት ልጆች ናቸው፣ አባታችሁ ተስፋዬ ነው አለቻቸው። እነሱ ትምህርት ቤት ውስጥ በጣም በዛ ነገር ፌመሶች ናቸው የሱ ልጆች ነን ብለው ማለት ነው። የእኔ መምጣት ግራ አጋባቸው። እኔ ከማወራው ወሬ ጋር እና ጻፉልኝ ነገር እድሜያችሁ ስንት ነው? አልኳቸው። ሰላሳዎች ውስጥ ናቸው። እሱ ከሞተ ወደ አርማ ሞቶ። በጣም ተደናገጡ። ምንም ችግር የለም፣ አባታችሁ ነው እስካመናችሁ ድረስ አባታችሁ አልኳቸው ከባድ ነው እኮ አንዳንድ ጊዜ ሄደህ ጎርጉረህ የምታወጣው ነገር በመጥፎም በደግም ሰዎችን ይነካል። አደለ የኔንም ታሪክም ለምሳሌ የማይቀበሉት አሉ። ታሟል፣ ቦታው ገለውት ነው ይሉኛል። እኔ ሄጄ የስነ ስራ ታሪክ ነው ይዤ እኔ የወጣሁት የፎቶ ኤግዚቢሽን እያሳየሁት ሻዕቢያ ከሆነ የገደለው ይሉኛል። አይ አደለም፣ ታሞ ነው። በቃ መርዘውት ነው እንግዲ ያስ የአንጀት ካንሰር ነው ፣ ኮሎን ካንሰር ነው። ሶስት አመት ታሟል። ከባድ ነው። እሱም ሬዚስት አድርገው ነው እንጂ እንትን ይል ነበር አለች። እሷ ምንም አልሆንም ምናም ይላል አለች። ሕክምናውንም እኮ አሁን የራዲሽን ሕክምና እንትኑ ላይ ነዛዜ ላይ ኒክሌር ብለው ነው እንደሚጻፈው ገና ኢንትሮዲስ መደረጉ ነው ወደ ቴክኖሎጂ። አስር ፐርሰንት የማዳን ተስፋ አለው ሲሉት በቃ ፈርዳል ብሎ ያንን እንትን ይጀምረዋል ህክምና። ወደ እንትኑ ስንመለስ ወደ አባትነቱ፣ ሌሎች ሰዎችም አሁን ከሰዎች የነገሩ ያለ አባታችን ነው የሚሉ እንደዚሁ ነበሩ። በሀሳባቸው ስለውት ማለት ነው። አንድም የፋሲል የሚል ታሪክ አለ እዚህ መጽሐፌ ላይ። እሱም ደግሞ ያጋጠመው መጻነቱ የተለከፈ ነው። እሱም በተስፋዬ ፍቅር ጣሊያኖች እንዴት ይገሉታል እያለ የሚቆጭ ነበር። ህፃን ነው። ሆለታ የጦር ማሰልጠኛ ውስጥ ነው የነበረው እሱ። እና ሰዎች ይህን ይረዱና ተስፋዬ ከበደ ባል ሌላ ነው ይሁት አለቅነት ኮርስ የሚወስድ ሰው ተስፋዬ ገብሬ ነኝ እኔ ተደብቄ ነው እዚህ ጣሊያኖችን ብሎ ይነግረዋል። አሁን ከዛ እስቲ እንትን ነገስቲ በልልኛል፣ ኩታ ዲር ኢትዮጵያን አልልኛል። በቃ ራሱ ነው ከዛ ጣሊያኖች እንዳይነኩት ብዬ ጠዋትም ለሊትም አብሬውንኛል ሊጠብቀው ከአቅሙ በላይ ይሆንበታል ሰውዬው። ይህን ሰው ይሄ ልጅ ንገሩት እና ገላግሉኝ ይላል። በኋላ ሰው የሰለቸው እኔ አይደለሁም እባክህ እኔ ተስፋዬ ከበደ ነኝ። አሁን ብዙ ሐዘን ደረሰብኛል እና የአራት ኪሎ ሐውልት ጋር መጥቼ ቆሜ ያልቅሽ ይሄዳለዋል ፋሲል፣ አሁን ትልቅ ሰው ሆኖ የሰብአዊ መብት ተሟጋች ነው ነበረ፣ ውጭ አሜሪካን ሀገርም በኋላ ወደ አውሮፓ ሙቭ አድርጎ አሁን እንዲህ ባሳዛኝ መልኩ ከሰቡት እንግሊዝ ሀገር አስራ ሁለት አመት ተፈርዶበት እስር ቤት ነው ያለው። በጣም ያሳዝናል። ምን የሌበር ዩኒየን እንትን ጉዳይ ነው። ሌበር ዩኒየን ሊደር ሆኖ ከማኔጅመንቱ ጋር ከሚሰራበት ቦታ ጋር ከባድ ጸብ ላይ ነው የነበሩትና የሆነች ወጥመድ አዘጋጁለት። እንዴት የነጭ ጓደኛ ያገኛል። ሊደፍረኝ ሞከረ። የሚገርመው ያቀረቡት ማስረጃ ከስታርባክስ ቡና ሲጠጡ የሚያሳይ ጊዜው ነው ሚከራከር ማን ይስማሉ ኢትዮጵያውያን ማህበር እንዲያቋቁሙ ሊከራከሩለት ሞክረው ነበረ። የሀረሩ ውቅ ጋሻውን ታውቂያታለች? እሷም የተሟገተች ነበረ፣ አልተሳካም። እስር ቤት ነው ያለ፣ አለ መጽሐፊ ላይ ታሪ እውነት ወጥቶ እንዲፈታ እንመኝለታለን። እንግዲህ በዚህ አጋጣሚ ራሱ ተስፋዬ ደግሞ ሁለት ልጆች አሉት አደለ? የወለዳቸው ልጆች ኢትዮጵያ የተወለደው የመጀመሪያ ልጁ አያሌው፣ አያሌው ተስፋዬ። እናቱ ሮማና፣ ሮማና እናት አደለ? በህይወት አለች ሮማና፣ በህይወት አለች። አላገኘሃትም? እሷን አላገኛትም። ለምንድን ነው ያላገኘሃት? ትናት እንዳልች ታቃለችው አሁን ያው ከእድሜ መግፋት የተነሳ እ መስማትና የማየት እንትን አለባት እክል አለባት። እሷን አላገኟትም። ያው አያሌው እንደሱ ጥበብ ሰው ነበረ። አፍለኛው የቲያትር ክበብ የሚባል ከነ ሰራዊት ፍቅረያ ናል ነበር ቲያትር ይሰራ ነበረ በ በአስራ ዘጠኝ ሰማንያ አምስት ነው እሱም ያረፈው ከዛ ውጭ ልጅ አለው ጣሊያን ሀገር እሱም ብዙ ታሪክ አለው የአያሌው ልጅ አለው ልጅ አለው ሸዊት አለች ሸዊት እሷን አግኝታታ እሷን አግኝቻታለሁ እሷም ሮማና ነው ትመስለው ልክ አንድ አይነቶች ናቸው የጣሊያኑ ግን ያው እሱ ብዙ ታይታለ። ዘፈን ዘፍ ነው ሳሙኤል ማሳማሪታ ነው አልተቀበለችው፣ አንጀላ አልተቀበለችው። እና ያው ለማደጎ በተሰጠ እንደ ቀልድ ነው ጽፎ ነበር ዘፈን ኦኬዥን አላ በሚል በአንድ አጋጣሚ ነው። በአንድ አጋጣሚ በአንድ ቀን የተፈጠረ ስህተት ነው። እና ስህተት አልለውም ልጅ አለ መሀከል ላይ የአስራ ሶስት አመት ልጅ ሆኖ ነው መጥቶ ከአባቱ ጋር የተዋወቀው። የተወሰነ ጊዜ ያየው ተመልሶ ሄደ። ዘፋኝ ነው እሱ ቤዝ ጊታር የሚጫወታል አለች። አላገኘ ነው መሰለኝ እንግዲህ። ተስፋዬ ለልጆቹ ብዙም የተጨነቀ አይመስልም። ይሄ በአብዛኛው የኪነጥበቡ ሰዎች ባህሪም ይመስላል፣ አደለ? ወደ ሙዚቃ ብቻ ወደ ሙዚቃው ብቻ አተኮረ። ያም ደግሞ ማተኮሩም ጥሩ ነው። ብዙ ነገር ትተውልን ሄደ እና እንግዲህ አሁን ገና በህይወት ባገኛቸው ሳልጠይቃቸው ብዙ ነገር ሊነግሩኝ ይችሉ ነበር፣ የምትላቸው የምትቆጭባቸው ሰዎች ብዙ አሉ ማለት ነው አደለ? በጣም ከዚህ ጋር በተገናኘ ብዙ ሰዎች አሉ። ጣሊያኖቹም እኮ እንዲሁ ለጥቂት አሁን በኮቪድ የሞቱ አሉ። አብሮት የሰሩ ሜሞዋር የጻፉ እኔ ካገኛቸው በኋላም ደግሞ ኦ ለካ ተስ ምናምን ብለው አስታውሰውት ስለሱ የጻፉ ሰዎች አሉ። ምን ይደረግን። አንተ ብዙ ስራ ሰርተሃል፣ መውቀሴ አይደለም

ማርቆስ ተስፋዬ እንደ ገብረ ክርስቶስ ስራዎቹን በስጦታ የሰጠው ለሀገሩ ነው። ገብረ ክርስቶስና ተስፋዬ ገብሬ ህይወታቸው በተወሰነ ደረጃ ይመሳሰላል አይደለም? በጣም ይገርማል። የገብረ ክርስቶስም እንደዚሁ ወጥቶ ነው የቀረው። እና ያንተ አሁን ተስፋዬን በሚመለከት የሚቀጥለው ስራ ምን ቢሆን ትመኛለህ? የሙዚቃ ስራዎቹ እንደገና ቢታተሙ ለምሳሌ የተወሰኑት ስራዎች በጥሩ ስቱዲዮ የተቀረጹ አሉ። ይህ ዴር ኢትዮጵያ ምናምን ያሉበት ጋ የተወሰኑ ጥቂት አስር ዘፈን ነው እንግዲህ የታተሙ ኢትዮጵያ መጥቶ እዛ ፕሮጀክት ላይ የነበሩ ጥቂት ዘፈኖች አሉ። የድሮቹም እነ ስፖርትን ምናምን እንዲሁ ወደ ኤሌክትሮኒክ ፋይል ተቀይረው እንደገና ቢታተሙ ና ወደ ትውልዱ ቢያውቀው በጣም ትልቅ ነገር ነው የሚሆነው። ምክንያቱም በኢትዮጵያ የመጀመሪያው እንግዲህ ዘመናዊ ሙዚቀኛ ከተባለ አሁኛ የምናስበው እነ ግርማ በየነና አለማየሁ ሸት ዘመናዊ ሙዚቃ፣ እነሱ ግን እሱን አይተው ነው በሙዚቃ ብቻ ሳይሆን እኮ ልናስታውሰው የሚገባው ከስደት ጋር በተገናኘ ከአዲስ አበባ ታሪክ ጋር በተገናኘ ምክንያቱም አዲስ አበባ የመጀመሪያቸው ዘመናዊ ወጣቶች ተብሎ በሲኒማ ምናምን ከተነሳ እነሱ ናቸው እንደ ማስረጃነት ሊቀርቡ የሚችሉት። በወቅቱ የነበሩ ወጣቶች እነ ኤልቪስ ፕሪስሊ የሚሰሙ ነበር ወይም እንዴት ሊሆን ይችላል ልንል እንችላለን እ ማስረጃዎቹ አሁን ያሉት እነ ጋሽ ግርማ እነ ተስፋዬ ናቸው። ቴክኖሎጂ ወደ ሀገራችን ያመጡ ሰዎች ናቸው። ልክ ነው መታሰቢያ ቢኖረው ብለህ ታስባለህ እርግጥ እኛ ገና ነን። ለዚህ አልደረስንም አደለ? አልደረስንም አልደረስንም፣ አላከበር ናቸው። አዎ ገና ነው ግን ደግሞ በጣሊያን ሀገር የተሻለ ትኩረት ያገኘ ይመስላል። አንተ የሰራኸው ስራ እንደውም በጣሊያን ዩኒቨርሲቲዎች ሌክቸር ሰጥተሃል። ንገር አንስቲ አሁን እኔ ከጻፍኩ በኋላ የነሱ ታሪክ ነው። አሁን የጃዝ ሙዚቃ ታሪክ ሲነሳ አነተስ ናቸው አሁን ያስተዋወቁት ጣሊያን ውስጥ ያንን በዛ ዙሪያ በጥቁሮች ታሪክ ላይ የሚመራመሩ ጸሀፊያን የሱን ታሪክ ሲያገኙ በጣም ነው የተደናነበ። እኔን ያናግሩኛል። እኔ ያሰባሰብኳቸው መረጃዎች እንለዋወጣለን። እና አሁን ባለፈው በሜይ 2024 ላይ በዩኒቨርሲቲ ኦፍ ፓዶቫ ሁለት ሌክቸሮች ሰጥቻለሁ። በዩኒቨርሲቲ ኦፍ ቶሪኖ እንዲሁ እንደገና ደግሞ ሚላን ለሚኖሩ እንዲሁ የጣሊያንና የኢትዮጵያ ኮሚኒቲ ዎችም በደንብ ኢንትሮዲስ አርገነዋል። ድልድይ ኮ ነው፣ ኢትዮጵያና ጣሊያንን ያገናኘ ድልድይ ነው። ምለሆነ ሙዚቀኛ ብቻ ሳይሆን ካልቸሩ ሊቀላቀል እንደሚችል እኛም የነሱ ቋንቋ ፍሎንትሊን እናገራለን፣ እነሱ የኛን ይናገራሉ። ድልድይ ነበር የመጀመሪያው ሰው ማለት ይችላል። ኢንተረስት አሳድረዋል። ልክ ጀርመኖቹ አሁን የገብረ ስራዎች ያሰባስባሉ፣ እርዳታ ይሰጣሉ። አሁን አይ ቲንክ ቋሚ ግንትምም ያ ቋሚ የገብረ ክርስቶስ ደስታ ሚውዚየም አለ። የተጠራቀሙ ስዕሎቹን አምጥተው እዚህ አለ። ሚውዚየሙ አለ፣ አክቲቭ ነው። እንግዲህ ምናልባት ደግሞ እንዳልከው ድልድይ ነው ስላልክ፣ የጣሊያን ካልቸራል ኢንስቲትዩት ደግሞ እኛ ገናነን ብያለሁ አደለ? ተባብሮኛል። እኔንም እኮ መጽሐፍ የምነሱ ጋር የተመረቀው አምባሳደሩ መቶ ጎብኝቷል። የፎቶ ኤግዚቢሽን ኢንትረስት አሳድረዋል። የነሱም የታሪካቸው አካል ነው፣ የእኛም ትልቅ የታሪካችን አካል ነው። ተስፋዬ እንግዲህ የሙዚቃውን የህይወቱን አነሳን እንጂ ልብሱን ራሱ ዲዛይን ያደርጋል ብለ ነበር ባለፈው፣ ከኢትዮጵያ ጀምሮ ኢትዮጵያም እያለ ሻይኒ የሆነ የሚያብልጨልጭ ነገር መድረክ ላይ አድርገው የሚመጣ የነበረው። ከዛ ውጪ ሁሉም ሰው በአካል የሚያስታውሰው ነጭ ሱሪ ጥቁር ኮት እና ጠቃጠቀው ያላት ፋልፋት ባለው ክራቫቱ ክራቫቱ ሁል ጊዜ እሷን ነው የሚያደርገኝ ነበር እና አሰለፈችም ጋሽ ባህታም እኔ በፋልፋት ነው ማስታወሰ ይልኛል። ባለባበስ ጸጉሩን ወደ ጎን እንደ እንትኖች የክቡር ዘመኞች አሉ እንትን የሚሉት ጸጉር የሚቆረጡበት ቦታ ይሄዳል፣ ጸጉሩን ያስተኛል። ኮሌታ ማቀው እንደ ጆን ዌይን የካውቦይስ ሙቪዎች ላይ እንዳሉ የሆሊውድን እንትን ካልቸር ያንጸባርቅ ነበርና እዛም ከሄደ በኋላ የፎቶ ኤግዚቢሽን ሳያሳይ ብዙ ሰው ይደንቀው ነበር። እያየ አለባበሱን እያየ ማለት ነው። እንግዲህ የሙዚቃ ስራዎቹ ላይ ወደፊት ምርምር የሚያደርጉ ቢኖሩ አብረህ ለመስራት ፈቃደኛ ነህ። እርግጠኛ ነኝ። መቼም ወጣቶቹ አጥኚዎች እንዳልከው በጣም ትልቅ አስተዋጽኦ ያበረከተ ሰው ነው። ጥናት ያደርጋሉ ብለን ተስፋ እናደርጋለን። ያደርጋሉ። አብረን ትሰራለህ። ብዙዎቹ እኮ ኢንፎርሜሽን ስላልነበራቸው ሲያውቁት አሁን ሬዲዮ ቢያንስ በጣም ደስ የሚለኝ በሀሳቢ አሁን መረዊ አኳሪ ባለ እነሱ ቢጫወቱት ምን ሊመስል ይችላል? የፍቅር ምግብን እና እንደው ዝም ብዬ አፌ ላይ መጣል ግ ሌሎች ሆነ አይ ቲንክ ሞክረውታል ብለው ነግረኛል። ፋይሉን ካገኘን እስቲ እንጠይቃቸዋለን። መረዋዎች እንግዲህ ሰምታችሁ ከሆነ በዚህ አጋጣሚ ሄኖክ መሀሪ ብዙ ዓመት የተጫወተ ዲበም ይጫወታል። የተስፋይን እንግዲህ ጥቂቶች ናቸው። ሌላ ይገረበኝ እሱ ነው። በጣም ብዙ ወጣቶች እንደውም የቀድሞቹን ዘፋኞች ስራ ነው የሚሰሩት አደለ? በራሳቸው ቅላጼ እያረጉ አንዳንድ ነገር እየጨመሩበት ይሰራሉ። ና የተስፋዬ ብዙ አልተሰራም። አሁን እንግዲህ አሁን አንተ ቀስቅሰ ሀዋል ጌራ ውርቅ እንትን ላይ ያሉትን ሰርተዋል። ምን ላይ እሱም እንዲሁ አስደናቂ ታሪክ አለው። ሂሩት አባቷ ማን ነው ላይ ያሉት ያኔ ቴፕ ሪከርድ ማን እንደሆነ እንኳን አላወቅኩ። ማለት ተስፋዬ ይሁን አይሁን ሲኒማውን ሴንስ ሙዚቃ በጣም አደረገው። ስክሪፕቶ ቶሎ ቶሎ ጽፎ ዜማው እንዳይጠፋው ቶሎ ብሎ ሄዶ በቴፕ ራሱን እየቀረጸ በኋላ እነ እዝራ ናቸው ያቀናበሩለት። እሱም እንዲሁ አንድ ሌጋሲ ማስቀጠል ሬዲዮ ጣቢያው ሸገር 102.1። ዝግጅቱ የቅዳሜ ጨዋታ ነው። የዛሬው የእንግዳ ዝግጅታችን ተወዳጁን ሙዚቀኛ ተስፋዬ ገብሬን ያስታውሳል። ማርቆስ ምን ዘፈን ትመርጣለህ? ከተስፋዬ ዘፈኖች ውስጥ ለዚህ ዝግጅት መሰናበቻ እንዲሆንን ብዬ እኮ ነው። ከአንጀላ ጋር የተጫወቱትን እንጋብዛቸው እንዴ? እሱንም ማጫወት እንችላለን፣ ሌላም ብዙዎቹን ማጫወት እንችላለን። እንግዲህ ምናልባት አንተ ከዚህ በኋላ ኃላፊነት ይዘህ እንደዚሁ ትቀጥላለህ ማርቆስ። እንግዲህ አሁን ተመልሰ ምድጣ ላይ ትሄዳለህ። ግን አንድ ነገር ልጠይቅህ፣ አንተ ተቆጭ የለህም እንዴ? በጣም ቤት ውስጥ ምንድን ነው ኦፕሴሽን ይሁን መሰላቸው፣ አንድ ያ ብዙ ውጪ ነው የሚያስወጣው። አዎ ለዚህ ከሆነ ተቆጭ የለም ነው ያልኩ። ትዳር ምናምን የለም አጣልቶኛል። ውል ከሰው ጎንደኛ ጋ እንደገና ይበልሽ ቼን በቃ በራሴ አለም ያለው ሰው ነበርኩ። ኦቨርናይት ወደ አምስት ሺህ ሰው ወደ ህይወት የመጣ በፌስቡክ ማለት ነው። ግማሹ ጥሩ ያልሆነ ባድ ኢንፍሉዌንስ ማለት ነው የሶሻል ሚዲያው መጥፎ ነው ኮንሱም ነው የሚያደርገው። በጣም በጣም አፕሪሺየት የሚያደርገው የኢትዮጵያ ህዝቡ ከወዱታል ኮ ልክ ነው። ግን የተወሰነውን ሰው ደግሞ አይ ያጋጥማል እንደዚህ አይነት ነገር። ግን በቃ አንድ ነገር ልንገርህ ማርቆስ፣ በጣም ጥሩ ስራ ነው የሰራው፣ ጥሩ ስራ ነው የሰራው። ኮንግራጁሌሽንስ እና የጽሁፍ ችሎታ ያለህ ይመስለኛል። ምናልባት ወደ ሌላ ስራ ደግሞ ትሄዳለህ ብዬ ተስፋ አድርጋለሁ። ስለተገናኘን በጣም ደስ ብሎኛል ማርቆስ፣ በጣም አመሰግናለሁ። ጥሩ ውይይት እንዳደረግን ተስፋ አለኝ። በእኔ በኩል በጣም ወድጀዋለሁ። የቀረ ነገር የምትለዋለህ አንተ? ምንም የለም። ያው ተስፋዬን የማይበት አንግል አንድ ወጣት ጥቁር ወጣት በስደት አለም ብዙ ውጣውረድ ውስጥ አልፎ ግን ደግሞ ውጤታማ የሆነ እንደሚቻል ያሳየን፣ ልንኮራበት የሚገባ ኢትዮጵያዊ ጥሩ ነገር ትቶልን ሄደ። በጣም ምርጥ የኢትዮጵያ ምርጥ ልጇ ነበር እሱ። ስለ እሱ ስለ ጻፍ እኔም ደስታ ነው የሚሰማኝ እኮራለው። ማርቆስ ተስፋዬ የተቀበረው ቬሮና ነው አይደለ? ቬሮና ደግሞ የፍቅር ከተማ የሚባል ነው። በተለይ በሼክስፒር ድርሰት በሮሚዮ ና ጁሊየት ታሪክ ውስጥ የምናገኘው ነው። እና መቃብር ቦታውን ሄደ ሀይታል። ያው ቅድምም አንጀላ ሄደ ሀይ ሆይ ብላኛለች ብለሃል። ና ንገረንስ፣ መጀመሪያ የሄድክ ጊዜ መጀመሪያ የሄድኩ ጊዜ ከአንጀላ ጋር አንድ ቀን ያሳለፍ ነው የነበሩ ና ከመለያየታችን በፊት እየፈራው ነው የጠየቀዋት። የት ነው አፅሙ ያረፈው አልኳት። ታርማሲያ ነው አለች። ፍርሃት የነበረው ወይ ኢትዮጵያም ሊሆን ይችላል ወይም ደግሞ ሌላ ሀገርም ሊሆን ይችላል። በቃ ሳላየው ምናምን ብዬ ነበር ያሰብኩት። ታርማሲያ ሩቅ ነው ብዬ የወሰደኝ ነው። ጥሩ ወዳጅ ነው። ቶማሶ ይባላል እሱ ስ ያቀው ረ በጣም ቅርብ ነው። ሰላሳ ደቂቃ ቢያስኬደን ነው አለ። እና አት አትሄዱ ምን ያደርጋል ግን አለች። ምን ነው ምናምን አላት። አይ ምን ያደርግላችኋል ኖ፣ ማየት አለብን አልኳት። ባንዲራም እኮ ይዤ ለት መጥቻለሁ አልኳት። ባንዲራ የምትወደው ቃል ጣለካ ጣልያን፣ ወዲያው በቃ አንባዋ መጣ ነገርና ያይሃል ከላይ አለች። በቃ እኔም ያ ስሜት ነው የተሰማኝ። ዛሬ ደስ ይለዋል ያይሃል አለች። ሄድን ያው እየጨለመ ነበር እና እየከነፍን እየከነፍን ሄደን አገኘ ነው። የመቃብር ቦታው የመጀመሪያው ላይ ነው ያለው፣ ግቢው መግቢያ ነው፣ በሩ ላይ ነው ያለው። በቃ ሀውልቱ በጥሩ ሁኔታ የተያዘ በደንብ የተጸዳ በየሳምንቱ ፍሬሽ አበባ እያምድ ይቀይራሉ፣ ሻማ ሁሉ አለ እና አገኘ ነው። ባንዲራ ሰቀልኩና አስቀመጥኩት። በጣም የአርበኝነት ስሜት ነው የተሰማኝ። በጣም ትልቅ በቃ ውስጤ የሆነ ነገር ይነግረኝ ነበር። በቃ ደስተኛ እንደሚሆን በጣም ይገርማል። በቀለ መኮንን ቅርብ ጊዜ ገብረ ክርስቶስ የተቀበረበትን ያረፈበትን ቦታ ሄዶ አይቷል። እና እሱም ልክ እንደዚሁ እንዳንተ የሆነ ነገር ተሰማኝ ብሎኛል። እና ይገርማል ስ ያለ ስሜት የሚሰማሽ አንደኛ፣ አንድ ኢትዮጵያዊ እዚህ ገጠር ውስጥ የጣሊያን ገጠር ውስጥ መቀበሩና ምንም ሳያስታውሱ መቆየቱ ያሳዝናል። ሁለተኛ ደግሞ ትውልድ ፈልጎት ሄዶ ደግሞ አስታውሶታልና እዛም ደግሞ ያሉት ሰዎች አበባ ያስቀምጡለታል፣ ሻማ ያበሩለታል አደለ? አዎ፣ ጣሊያኖቹ ናቸው። አዎ እኮ ገባኝ። ካስተዋወኩት በኋላ ኢትዮጵያውያኖች እየሄዱ አሁን እያስቀመጡ ነው። ች በቃ የምፈልገው ነበረው ይሄ እና ይወዳትን ያገሩ ባንዲራ አስቀምጭነታለሁ ኩራት የተሰማ በጣም ብዙ ኢትዮጵያዊ ሄዶ በያገሩ ሞቶ ተቀብሯል። የነዚህ ሁለት ሰዎች ልዩ አድርገንም የተመለከትንበት ምክንያት እንግዲህ ከነበራቸው ለሀገራቸው ከነበራቸው በኪነ ጥበባቸው ሀገራቸውን በገለጹበት መንገድ ነው፣ አይደለ ማርቆስ። ሁላችንም አሁን ኮ ዲር ኢትዮጵያ ደ ብሔራዊ መዝሙር ናት ኮ እና እሱ ፐርሰናል አድርጎት በጣም ይወድሻል ተስፋዬ ገብሬ ይላለ። ፐርሰናል ኖት ኮ ነው ነው ልክ ነው።

ያስጫሉ በጣም በጣም መቼም እንደው እንዴት አይነት የፍቅር የምታከብር አደራ የምታከብር ሰው ናት አንጀላ። ተስፋ አደርጋለሁ እድሜ ሰጥቷት አንድ ጊዜ ወደ ኢትዮጵያ ብትመጣ በጣም እና ብታዩ ጥሩ ጥሩ ነው ብዬ አስባለሁ። ሌላው ላነሳ የፈለግኩት የዚህ ሀገር ሙዚቃ ካሴቱ ታትሟል እና ግን ትንሽ ችግር ያለው መሰለኝ። አደለ የአቶ ሀብት ስላሴ ታፈሰ ይነሳሉ አደለ መጽሐፍህ ላይ እሳቸው በጥሩ ሁኔታ መጨረሻ ላይ ያልተቀበሉትም ነው ቅሬታ አደለ፣ ያንተ ሳይሆን የቤተሰቦቹ ቅሬታ። ከአቶ ሀብት ስላሴ አይጻጻፍ ነበር፣ ፕሮሚስም ገብተውለት ነበር። ያሳትምልሃለሁ፣ ከፋፍልልሃለሁ፣ በቱሪዝም ሱቆች ውስጥም እንዲቀመጡልህ አድርጋለሁ ብለውታል። ደብዳቤውም አለ፣ ግን ያ አልሆነም። በአደራ ለእህቱ እንድታደርስለት ሰጥቷቸው ነው ነበር እሳቸው ትኩረት አልሰጡት ከዛ ውጭ ደግሞ በሀገር ውስጥ እንዲያከፋፍል ውል የተዋዋለው ሙዚቃ ቤት በአግባቡ አላከፋፍልም በኮንትሮባንድ ነው ያሰራት በጣም ጥቂት ገንዘብ ነው ላይ ቤተሰቦች የሰጡት ከዛ በኋላ በቃ አስታወሻ ጠን ሬዲዮኖች እንዲሁ አልፎ አልፎ የጫወቱት ነበረ እሱም ሰማንያ ሶስት ለውጥ በኋላ አከተመ ያስቆጫል በጣም ተስፋ እናደርጋለን እንግዲህ አየ አሁን በጥሩ ሁኔታ እኔ ነኝ ባይ እንደ ግርማ በየነ ዘፈልኝ ባይ ቢመጣ ቢመጣ እና አቶ ሀብተ ስላሴ የሚሆን ሌላ ሰው ቃል የገባውን ደግሞ ሌላ ኢትዮጵያዊ ቃሉን ቢፈጽመው ብለን ተስፋ እናደርጋለን። እና የተፈለገው ነገር ሊሆን ይችላል፣ በጥሩ ሁኔታ ቢቀረጽ ቢቀመጥ። እኔ እንትን የጻፉልኝ ሰዎች ሁሉ አሉ። እሱ ህልሞች ነበሩት። በቃ ሰርቼ አልበሞች የተሸጠው ለእርዳታ ለእርዳታ ይወልልኛል እያለ የውሃ ጉድጓድ፣ የመብራት፣ የስልክ እያለ ይህን እናሰራለታለን ያሉ ሰዎች አሉ። ደስ ይለኛል እንደዚህ ነገር ስሰማ በጣም ህልሞቹ እናሳካለ የሚሉ ሰዎች አሉ። በጣም በጣም ትልቅ ተስፋ ይሰጣል። ይህን ሁሉ እንግዲህ አንተ ተስፋዬን ፍለጋ በመዞርህ ነው ማርቆስ፣ በጣም አመሰግናለሁ። እንደገና በጣም አመሰግናለሁ። የሁለተኛው ሳምንት የሙዚቀኛ ተስፋዬ ገብሬ ማስታወሻ ዝግጅት የመጀመሪያው ክፍል ይህን መሳይ ነበር። ከተስፋዬን ፍለጋ መጽሐፍ ደራሲ ከማርቆስ ተግይበሉ ጋር ያደረግነው ውይይት በዚህኛው ክፍል ያበቃል። በሁለተኛው ክፍል የምናገኘው የሙዚቃ ባለሙያዋ ብሌን ዮሴፍ ስለ ተስፋዬ ገብሬ ሙዚቃ ሥራዎች በምታቀርብልን ጨዋታ ነው። ለአሁኑ ለመሰናበቻችን ይህን ዜማ መርጠናል። እንደ ሁልጊዜውም የእረፍት ጊዜያችሁን በጨዋታ ስታሳልፉ ደስ ይለናል። ሸገር 1